ሰላም እንዴት ናችሁ? የነግሾን ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ተከታታይ ድራማ ክፍል አንድ መቶ ሀምሳ አምስትን ይዤላችሁ መጥቻለሁ። ላይክ ሼር ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ ለሊ ተቆጥታ እየጠበቀች ነው። አዴይም ተረጋጊ የሰው ልጅ የሚያጋጥመውን እኮ አይታወቅም እስኪ ትላታለች ለሊ እንዲህ በዚህ ሰዓት መሽቷል እኮ ትላታለች በመጨረሻም በረከት ይመጣል በጣም ተቆጥታለች አኩርፋለች ለልዬ ምን ሆነሽ ነው ይላታል የፍቅር እናት ፍቅር የነገረ የነገረችኝ ነገር እውነት ነው ትላታለች ሮማንን ጠርታ ሮማንም እትዬ ምን ነገረችዎት ትላለች አንቺና አሹ ያላችሁ ግንኙነት ምንድን ነው? በማለትም ጠይቃታለች። እሷም ትላለች፣ እንዴ እኛ ምንም አይነት ግንኙነት የለንም፣ እህትና ወንድም ነን ትላለች። ሴትና ወንድ ተቀራርቦ እህትና ወንድም ነን የሚባል ነገር አይሰራም፣ እንዳታዋሽኝም ትላታለች። ሮማን በጣም ትርበተበታለች። ከዚህ በኋላ ከአሹ ጋር እንዳላይሽ ትላታለች። እሽትዬ ብላ ትሄዳለች። በረከት በመጨረሻም አበባውን ገዝቶ ይዞ መቷል። በጣም ስለተቆጣች ለምንድን ነው ይህን ያክል ያስጠበከኝም? ትለዋለች። ይቅርታ የኔ ንግስት፣ እኔ ይህን አበባ ለመግዛት ብዙ መስዋዕትነት ከፍያለሁ፣ ብዙ ፈልጌያለሁ ይላታል። እሷም በቃ ችግር የለውም ትላለች። ለሊም አውለምለም ተረጋጊ ትላታለች። ግን ይህን አበባ ምንን አስመልክተህ ነው ያመጣኸውም በማለት ትጠይቀዋለች። ምን ማለት ነው? ቀይ አበባ ከሆነው የተሰጠሽ፣ ሴቶች ለምንድ ነው ነገሮችን የምታወሳስቡትም ይላታል። እሷም ነው እንዴ እሺ፣ አመሰግናለሁ ትለዋለች። አሁን በቃ ነይ ሂደን እንንጣ ይላታል። እራትም በልተው ይመጣሉ። አደይ ቤት ውስጥ ቁጭ ብላ በጣም ተጨናንቃለች። እስኪ ቤተሰብ ጋ ልደውል እነብርሃን ጋር በማለት ስልክ ትሞክራለች። ስልካቸውም ምንም ሊሰራላት አልቻለም። ቅምጥልም ቁጭ ብላ ኪንጎን ትጠብቃለች። በጣም እየሮጠ እያለከለከ ነበር የመጣው። እንዴ ምን ሆነ ነው? ማን ነው ደፋር ደግሞ እዚህ ድረስ ያሯሯጠ? ትለዋለች እሱ ምን ያደርግልሻል? ባለፈው ባለፈው እኮ የዚህ ሰፈር ልጅ የሰረቅ ነው። ያው መንገዱን ሁሉ አላሴደን አለ የማይነካ ሰው ነክቼ ይላታል። እና ደግሞ በረከት አበባ ግዛ ብሎ ልኮኝ ነበር። ብሩንም ሞባይልንም ነበር የተቀበለኝ፣ በምን ልግዛ? እሱም ብር መግዣ እያፈላለኩ ነው ይላታል። ቅምጥልም ትናደዳለች። በቃ አርፈሽ ተቀመጪ ተይ። በቃ ይህን ያደረግ ነው ዳይመንድ ጋሁና ነው፣ እዚህ ጣጣ ውስጥ ያስገባኝም እሱ ነው ይላታል። ኪንጎ ወደ አሹ ጋር በመሄድ አሹ እኔምልህ ስራ ሁለት ነው አይደለ? ያለ በትርፍ ሰዓትህ የቀን ስራ እንደምትሰራ አውቃለሁ። እና ደግሞ እስከደወሉልኝ እየሄድኩ ሰራለሁ ብለኸኛል ከደወሉልህ እባክህን ሹክ በለኝ፣ እኔ መስራት እፈልጋለሁ ይለዋል። አሹም ምንም ችግር የለው ኪንጎ ግን እኮ ያ ስራ ለአንተ አይሆንም ይለዋል። ምንም ችግር የለው ስራ ስራ ነው፣ እሰራለሁ። ወንድ ልጅ አይደለሁ እንዴ ይለዋል። ለሊ እና ለምለም ቁጭ ብለው ያወራሉ። እኔ ምልሽ ለሊ ኤላ ያረገልሽ ቀለበት የት ሄዶ ነው ትላታለች። በቃ እሱን እኮ አውልቄ ጣልኩት በመስኮት ትላታለች። እንዲህ የዚህን ያክል ትላታለች። አዎ ትላታለች። እኔ ግን ጓደኛዬ ስትስቂ ደስ ይለኛል። እና ደግሞ በረከትን አታስከፊው። በቃ ነገሮችን አበላሽተሽ እንዳታርፊ። ጥሩ አቀራረብ አለው ላንቺ ያስብልሻል። ስለዚህ ቀውም ብለሽ አስቢም፣ እያለች ጓደኛዋን ትመክራታለች። አበበ ራሄልን ከገጠር ለማስጠፋት መንገድ ጀምሯል። ዳይመንድና ብርሃንም ይቅናህ ወንድማችን ይሉታል። ዳይመንድ እየውልህ፣ እኔ በሚያስፈልግህ ነገር ሁሉ አብሬህ ነኝ ከጎንህ ነኝ። እንደውም እሷን ከገጠር አስጠፍተህ መውሰድህ በጣም ጥሩ ነው ይለዋል። ብርሃንም እንዴ ዴቭ ብቻውን ነው ትላለች። እንዴ ይች ልጅ ዴቭ ዴዝ ማለት አበዛች። የእሷ ነገር እኮ አይታወቅም፣ ግን በኋላ ጉድ እንዳትሰራን ይላል ዳይመንድ። ሩታም ግራ በመጋባት ምን ማለት ነው? እንዴት ነው ጉድ የምትሰራን? ትላለች። እኔ ምናውቃለሁ ይላታል። ሮማንም ወደ አሹ በመሄድ አሹ፣ እኔ ምልህ እትዬ ስለ እኔና ስለአንተ ግንኙነት ጠይቀውኛል፣ ትለዋለች። እሱ ደግሞ አውሩታው ስለማታቅ እና አይቷት ስለማያውቅ አኩርፏታል። በቃ አትቆጣ ትለዋለች። የሆነውን ሁሉም ትነግረዋለች። ድንገት ፍቅር ትመጣለች። ፍቅር ደግሞ ምን እያደረጋችሁ ነው በማለት አሁንም ሂዳ ለእናቷ ታቃጥራለች። ፍቅርን ግን አሹ በጣም ይጮህባታል። አደይ ወደነ ፍቅር ቤት ሄዳ ስትመለስ ፍቅር ታገኛታለች። ፍቅር አደይ እኔ ምልሽ የማናገርሽ አለኝ ትላታለች። ደግሞ ምን ፈለግሽም በማለት አደይ በስርዓት ታናግራታለች። አንቺና ዴቭ እኔ እያለሁ አትጋቡም፣ የምትፈልጊው ስንት ነው ትላታለች። ፍቅር በገንዘብ አይሸጥም ትላታለች። አይ ምልሽን ስሚ በኋላ የማትወጭ ጉድ ትገቢያለሽ እያለች አሁንም ፍቅር ታስፈራራታለች። እውለሽ መጀመሪያ መጀመሪያ እኔ አልሄድኩበትም ዴዝ እሱ መጣብኝ እንጂ ከሆነ በኋላ ደግሞ ለማደርገው ነገር እኔ ማች ነኝ፣ ምንም ወደ ኋላ የሚለው ነገር የለኝም። ስለዚህ አርፋሽ ተቀመጪ፣ በማይመለከትሽ ጉዳይም አትግቢ ብላ አስጠንቅቃ ትታት ሄዳለች። ፍቅር አሁንም ተንኮሏን ቀጥላለች። እማዬ የነ ዴቭን እኮ አወራሁት ትላታለች። እንኳን አወራሹ ልጄ ትላታለች። ግን እኮ ዴቭ ሽማግሌ ሽማግሌ ለአደይ ቤተሰቦች ሊልክ ሄዷል። እሷ ግን ከሌላ ሰው ጋናት ትላታለች። ከሌላ ሰው ጋናት ትላታለች። እንዴ ምን ማለት ነው? አደይ እንደዚህ አታደርግም። አንች ፍቅር ከዚህ በኋላ እንደዚህ አይነት ወሬ እንዳታወሪ አርፈሽ ተቀመጪ ዝምበይም ትላታለች። ለሊ ለአደይ ታወራታለች። ዴቪኮ እስካሁን ምንም ነገር አልተናገረም ለቤተሰቦቼ ፈራሁ እያለ ትላታለች። ለምንድን ነው የሚፈራው? ቶሎ ብሎ ጉዳዩን አይናገርም? እንዲህ ትላለች ለሊ። በረከትም እስካሁን ስለነበረን ጊዜ አመሰግናለሁ፣ ከአንቺ ጋር ሰሆን ደስተኛ ነኝ እያለ ለሊን ይነግራታል። እሷም ስላስከፋ ይቅርታ ነገሮችን የማይበት መንገድ ጥሩ ስላላ አይደለ ነው ትለዋለች። የዛሬው ክፍል ይህን ይመስል ነበር። ነጅ ሆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ የነጅ ሆም ኩኪንግ ቤተሰብ ይሁኑ። መልካም ቀን ባይ።